ሰላም ጤና ይስጥልኝ የተወደዳችሁ የሀረር ግሎባል ኔትወርክ የዩቲዩብ ገጽ ተከታታዮቻችን፣ በዛሬው መሰናዷችን በትውልድ ስሙ ሄርማን ዌብስተር መድጌት ተብሎ ስለሚጠራውና በተለይ ደግሞ ዶክተር ሄንሪ ሃዋርድ ሆልምስ የሚል መጠሪያን ለራሱ ሰይሞ መነጋገሪያ ስለሆነ አንድ ግለሰብ ወደ እናንተ የምናቀርበው ታሪክ ይኖራል። ቆይታችሁና አብሮነታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ። ሀገር አሳሹ ክርስቶፈር ኮሎምበስ አሜሪካን የረገጠበት 400ኛ ዓመት የሞላበት ዘመን ነበር። በጊዜው የአሜሪካዋ የቺካጎ ከተማ የቶማስ ኤዲሰንን የኤሌክትሪክ ፈጠራ እያደረገ ላለው ኢንዱስትሪዋ ተጠቅማ ጫፍ የደረሰችበት ሰማይ ጠቀስ ህንፃዎችን በውብ የህንፃ ግንባታ ጥበብ የተራቀቀችበትና በዓለም ህዝብ ዘንድ ለኑሮና ለስራ ተመራጭ የነበረችበት ዘመን ነበር። ለአውሮፓውያኑ አቆጣጠር 1893 በጊዜው በነዋሪዎቿ ዘንድ ነጯ ከተማ እስከመባል የደረሰችው የዘመኗ ቺካጎ ወደፊት ሥራማቸውን ለመሥራት ደፋ ቀና የሚሉ 27 ሚሊዮን ዜጎች ከተማዋን አጥለቅልቀው ይኖሩባታል። የተገላቢጦሽ ከመሃል ከተማዋ ጥቂት ማይል ራቅ ብሎ በደቡባዊ የከተማዋ ጫፍ ጨለማ ድህነትና ወንጀሎች መበራከታቸው ይሰማል በዚህች የተስፋዋ ምድር ራሴን ቀይሬ ቤተሰቤን ረድቼ የሚሉ ህልሞችን የያዙ ብዙ የሌላ ሀገር ነዋሪዎች ይኖራሉ ታዲያ አንድ ርኅራኄ አልባ የሆነ ሰው የራሱን አለም ፈጥሮ በነዋሪዎቹ ላይ አነጣጥሮ የጭካኔ ድርጊቶችን ለመፈጸም እቅድ ያውጣል የእሱ ምኞትና ህልም አለምን ማብራት ሳይሆን ወደ ከተማዋ የሚጎርፉ ንጹሐን ሕይወቶችን ለጆሮ በሚዘገንን መንገድ መቅጠፍ ነበር ይህ ሰው በትውልድ ስሙ ሄርማን ዌብስተር መድጌት ይባላል። የተወለደው በ1861 ዓ ም ሲሆን ምንም እንኳ በሀብት ደህና ከሚባል ቤተሰብ ቢመጣም በቤተሰቦቹ ፍቅርና ትኩረትን ሳያገኝ ያደገ ሰው ነው። የዛሬው ጨካኙ ባለ ታሪካችን መድጌት አባቱ ርህራይና ፍቅር አልባ የነበረ አይነት ሰው መሆኑ ለአስፈሪና ጨካኝ ለሆኑ ድርጊቶች እርሾ ሆነውለት፣ ጭካኔን በልቡ እየኮተኮተ በምናቡ እያሰበ ያደገ ሰው ነው። በልጅነት አስተዳደጉ ፍቅር አልባው መድጌት ከሰዎች ጋር በቀላሉ የማይግባባ በብቸኝነቱ የሚሰቃይ ቢሆንም በትምህርት ጎበዝ ነው። በዚህም ላይ ቁመናው ያማረ መልከ መልካም የሚባል አይነት ነው። ነገር ግን በጥልቅ የተረበሸና ብቸኛ የነበረው መድጌት የህሊናውን ጥልቅ ጉድለት ለመደበቅ ውበቱን ተጠቅሞበታል። በ1884 በሚቺጋን ዩኒቨርሲቲ የህክምና ትምህርት ቤት ገባ። እዚህ ጋር ነበር ከእርሱ የውርስ ድብቅ ፍላጎት ጋር የሚያገናኘውን ጭካኔያዊ ድርጊቶች መላመል የጀመረው። ከኢንሹራንስ ካምፓኒዎች ዳጎስ ያለ ገንዘብ ለመቀበል ተብሎ የሚሰሩ አጭበርባሪዎች ጋር በመመሳጠር አስክሬኖችን ሰርቆ የአስክሬኖችን አካላት በመቆራረጥ የውስጥ አካላቶችንና አጽማቸውን ለጥናትና ምርምር ለሚፈልጉ የህክምና ትምህርት ቤቶች ይሸጥ እንደነበር ታሪኩ ያስረዳል። ወደ ቺካጎ መጥቶ መኖር ከመጀመሩ በፊት በዚህ መልኩ ነበር አሰቃቂ ድርጊቶቹንና ጭካኔን እየተለማመደ የመጣው። ወደ ነፋሻሟ ውብ ከተማ በደረሰበት ጊዜ መድጌት ያለፈውን ማንነቱን ሙሉ ለሙሉ አራገፈ። የተከበረ ስምም መረጠ። ዶክተር ሄነሪ ሃዋርድ ሆልምስ ሲልም ራሱን ሰየመ። አራይቪንግ ኢን ሺካጎ ሆልምስ ፋይንድስ ወርክ ኢሚዲየትሊ አት ኢ ኤስ ሆልተን ድራግ ስቶር ሎኬትድ አት ሳውዝኢስት ኮርነር 63ርድ ኤንድ ዋላስ ኢን ኤንግልውድ የቀድሞ ማንነቱን ጥሎ ዶክተር ሄነሪ ሃዋርድ ሆልምስ የተባለ ራሱ ለራሱ የተከበረ ዶክተር ስም ነው ብሎ ባመነው ስም እየተጠራ በከተማዋ ለስራ ምቹ ብሎ ባሰበው ቦታ አንድ የፋርማሲ ሱቅ ገዛና ከፋርማሲው ጋር አያይዞ ለውጥኑ የሚሆነውን ግዙፍ የሆቴል ህንፃ መገንባት ጀመረ።

የሙያዊ ስኬት ማሳያው ዶክተርነቱን ለእውነተኛ ምኞቱ ለሆነው ነው ስልታዊ የሰዎች ግድያና የሰውነት አካላት ንግድ መሸፈኛ ተጠቀመበት። በጊዜው ከተማዋ ከከተማ ውጭ ለስራ በመጡ ሰዎች ተጥለቅልቃ ነበር። ተጋላጭ ወጣት ሴቶች፣ ስራ ፈላጊዎች፣ አነስ ባለ ወጪ ለመዝናናት የሚፈልጉ ቱሪስቶች በመቶ ሺዎች ወደ ከተማዋ በየዕለቱ ይገባሉ፣ ይወጣሉ። እነዚህ ህይወቶች ታዲያ በዚች ሚሊዮኖች በሚተራመሱባት እና ነዋሪዎቿ ነጯ ከተማ እያሉ በሚጠሯት በግርግር በተሞላች ከተማ ውስጥ መጥፋታቸው አሊያም መሰወርና ወጥተው መቅረታቸው ፈጽሞ የማይታወቅበት ሁኔታ ነው ያለው። እነዚህ ሰዎች ፍጹም ለጥቃት ተጋላጭ ነበሩ። ለዚህ ደግሞ ዶክተር ሆልምስ ሁልጊዜም ቢሆን ዝግጁ ነው። በዶክተሩ የተገነባው ግዙፍ ህንፃ ለማንኛውም ተራ ተመልካች የእንግዳ ማረፊያና ቅንጡ የሚባል ሆቴል ብቻ ነበር። ታሪክ ግን ይህን ህንፃ ዛሬ የሚያስታውሰው በእውነተኛ ስሙ የሰዎች ህይወት የሚቀጠፍበት የግድያ ግድብ ወይም ዘ መርደር ካስትል እያለ ነው። የዲዛይኑ ረቂቅነት ፈጽሞ የማይታሰብ በብልሃት የተሞላ ነው። ዶክተር ኦልምስ ይህን ውብ የሕንፃ ሙሉ ዲዛይን ከእርሱ ውጪ ማንም አያውቅም። ራሳቸው የሰሩት ግንበኞች እንኳን አያውቁትም ይባላል። ምክንያቱም አንድም ባለሙያ ከጅምሩ እስከ መጨረሻው የቆየ አልነበረም። ይህ አደገኛ ሰው ማንኛውም ሰው አሰቃቂውን ሙሉ ንድፍ ወይም ዲዛይን እንዳይረዳ ለማድረግ ኮንትራክተሮችን በተከታታይ እየቀያየረ እያባረረ ወይም ክፍያ እየከለከለ ባለሙያዎችን ይቀያየር ነበር። ሆልምስ እያንዳንዱ ሚስጥራዊ የህንፃው ቦታዎች አንድ በአንድ በግሉ ፍላጎትና ምርጫ ነው ያሰራው። የላይኛው ፎቅ ክፍል ደግሞ የራሱ ላብራቶሪና የሰዎች መግዲያ ተደርጎ የተሰራ ነው። ወደ የትም የማያደርሱ የሚመስሉ ያለምንም ዓላማ የተሰሩ ጥምዝ መተላለፊያዎች፣ ማላቸው ክፍት የሆኑ የጡብ ግድግዳዎች፣ የኮሪደሮቹ መጨረሻ ግንብ ላይ የሚያልቁ ብቻ። ዶክተር ሆልምስ የራሱን ዓለም ነው የገነባው ማለት ይቻላል። ከውጭ አማራው ግዙፍ ሆቴል በእንግዳ ነገሮች የተሞላ ነው። ይህም ወደ የትም የማያመሩ ደረጃዎች፣ አንድ ማንኛውም በሆቴሉ ለማረፍ የመጣ እንግዳ እንደገባ ግራ የሚያጋቡና የሚያስደነግጡ በተራራቁ ማዕዘኖች የተገነቡ ክፍሎች የተሞሉበት ነው። አንዳንድ ክፍሎቹ የደረቁ የሰዎች ሬሳን የያዙ የታሸጉ ማከማቻዎች ናቸው። እነዚህ ክፍሎች በራሳቸው በብረትና በአስቤስቶስ የተሸፈኑ ሲሆኑ ይህም ፍጹም ድምፅ የማያስተላልፉ ያደርጋቸዋል። በውስጥ የሚሰማ የፍርሃትና የሰቆቃ ጩኸቶችን እንዳይሰሙም ያደርጋል። ከዚህ በላይ በርካታ የእንግዳ ማረፊያ ክፍሎቹ ሆልምስ የራሱ አፓርታማ ክፍል ውስጥ ካለ በቁልፍ የተዘጋ ጓዳ ጋር በቀጥታ የሚያገናኙ ቱቦዎች ተገጥሞላቸዋል። የእነዚህ ቱቦዎች ዓላማም ዶክተር ሆልምስ ቫልቡን በቀላሉ ወደፈለገው ተጠቂ በማዞር ክፍሉን በገዳይና አደንዛዥ ጋዝ ሊሞላ ይችላል። ይህም ተጎጂዎቹን በጸጥታ ሲያፍን፣ እርሱ ግን በማይታዩ ቀዳዳዎች በኩል መመልከት ያስችለዋል። በግዙፉ ሆቴል የራሱ የመኖሪያ ክፍል ሆኖ በሰዎች ህይወት ላይ ፈራጅ አደንዛዥና ገዳይ እንዲሆን የሚያስችለውን ወጥመድ ነው የገነባው ቢባል ይቀላል። በዚህ መልክ የመረጠውን የሆቴሉን ደንበኛ ከገደለም በኋላ ወደ ገደለው ሰው ክፍል ሳይሄድ ከእጅ ንክኪ ፍጹም ነፃ በሆነ መንገድ ወደ ታችኛው የመበለቻ ክፍል ቁልቁል የሚለቅበትም መንገድ አለው። የዶክተር ሆልምስ ሚስጢራዊ የመግዲያ ሆቴል አስደናቂነቱ ይህም ብቻ አልነበረም። በርካታ ክፍሎቹ ማስጠንቀቂያ ሳይሰጡ የሚከፈቱ ድብቅ ማጥመጃ በሮች የነበሯቸው ሲሆን አንድን የዕለቱ ተጠቂ በህንፃው ግድግዳዎች ውስጥ በተደበቁ ለዚሁ ተብለው በተሰሩ ማንሸራተቻዎች በኩል ወደታች ታች ይጥሏቸዋል። በአሜሪካን ምድር አዲስ አይነት ስልታዊ ግድያ ዘዴን አስተዋውቋል የሚባለው ይህ ዶክተር ባሰራው በዚህ ምስጢራዊ ህንፃ የምድር ቤቱ የሞት ፋብሪካ ነበር። እዚህ የሰውን ልጅ ገላ እንዳለ ወደ ላስቲክ የሚያቀልጡ የአሲድ አይነቶች ይገኛሉ። አንዳንዴም በቁማቸው በረሃብ ብዛት እንዲሞቱ ያደርጋል። በዚያ ክፍል በአሲድ የተሞሉ ገንዳዎች፣ ጉድጓዶችና የሰውነት መበለቻ ጠረጴዛዎች ይታያሉ። በግድግዳዎቹም አካፋና መጋዘን ጨምሮ ለቀዶ ጥገና የሚያስፈልጉ ቁሶች ሞልተውበታል። በዚሁ ምድር ቤት የግራ ግድግዳ ላይ ያለው ግን ከሁሉም የሚያስፈራ ግዙፍ የሰው ማቃጠያ የብረት ምድጃ ነበር። በዚህ የብዙዎች ገላ ወደ አመድነት ተለውጧል። ለሽያጭ የሚፈለገውን የሰው አጥንትም ለማግኘት የሰውየውን ስጋ ቅድሚያ እዚህ እንዲቃጠል ይደረጋል። ዶክተር ሆልምስ በዓለም ታሪክ አዲስ የሞት አብዮት ያስጀመረ የተለየ ሰው ነው። እርሱ የመጀመሪያው እውነተኛ የግድያ ኢንዱስትሪያሊስት ነው። በታሪክ በጨካኝነቱ ወደር የለሽ ተብሎ ከሚጠቀሰው ጃክ ዘሪፐር ጋር ሲወዳደር ዶክተር ሆልምስ በአዳዲስ የፈጠራ ሀሳቦች በተሞላው በግድያ ዘዴው የሄደበት ርቀት ወደር የለውም። ዶክተር ሆልምስ ዝም ብሎ ገዳይ ብቻ ሳይሆን ሞትን በዲዛይን ነድፏል። ሞትን በምህንድስና የጥበብ መነጽር አሳይቶ ስርዓት አበጅቶለታል። የእርሱ የግድያ ሕንፃ፣ ሰዎችን ገድሎ መደበቂያ ቦታ አልነበረም፣ ብቻውን በሰዎች ገላ ላይ የሚፈላሰፍበትና የሚመራምርበት ዋጋ የሚያወጣበት ፋብሪካው ነው። የዶክተር ሆልምስ ታሳቢ የጥሬ እቃው ምንጭ የሆኑት የሆቴሉ ደንበኞች በቀላሉ እንዲያጠምድ ያስቻለው ለሰዎች ወጥመድ ቀድሞ ዓላማዬ ብሎ የተዘጋጀበት የህንፃ ግንባታው ሲሆን ይህ የአጋጣሚ ወንጀል ሳይሆን በጭካኔ የተደረገ ግዙፍ ኢንቨስትመንት ያደርገዋል። የእሱ ጭካኔ ቀዝቃዛ፣ ገለልተኛና አእምራዊ ነበር። ዝም ብሎ መግደል ብቻ ሳይሆን ረቂቅ እንዲሆን ይፈልጋል። የቺጋጎን የእንስሳት ማረጃ ስፍራ ውጤታማነት በተጎጂዎቹ ላይ ተግባራዊ ያደረገው ድምፅ የማያስተላልፉት በአስቤስቶስ የተሸፈኑት ክፍሎች፣ የጋዝ መስመሮች፣ አስክሬኖች በቀጥታ ወደ ምድር ቤት የሚያስገቡት ማንሸራተቻዎች ሁሉም ነገር በድብቅና በተአምር የተሰሩ ናቸው። በዩኒቨርስቲ የተማረው የተከበረ የህክምና ሙያና ችሎታውን የተጠቀመው ለመፈወስ ሳይሆን ለማፍረስና ለማጥፋት ሲሆን ሰዎችን በኢንሹራንስ ማጭበርበር ለሚገኝ ዶላር ሲጠቀምባቸው ሬሳውንም ለአናቶሚ ትምህርት ቤቶች በመሸጥ ዳጎስ ያለ ገንዘብ ሲያተርፍባቸው ከርሟል። ይህ የሰውን ህይወት ነጥቆ የሰውነት አካላትን ለንግድ ዓላማ ማዋል ኋላ ላይ በአሜሪካ በህክምና ሙያ እየጨመረ ለመጣው አግባብ ያልሆነ ክሊኒካዊ የግድያ ወንጀሎች መጨመር የራሱ የሆነ ትልቅ አሻራ አለው። ዶክተር ሆልምስ በዚህ ጨካይ ምግባሩ አልዘለቀም። የንጹሐን ደም ሞልቶ ፈሰሰ። ፍትህ የተነፈጉ አጽሞች ጩኸት መሰማት ጀመረ። የሆልምስ ሴራ የሚጋለጥበት ጊዜ በደረሰ ጊዜ ንዋይ አፍቃሪ ሆልምስ እንደለመደው አንድ እቅድ አወጣ። ቀለል ያለህ ኢንሹራንስ የማጭበርበር ሥራ። ለዚህም ሰው ያስፈልገዋል። በቅርቡ ያለውን ቤንጃሚን ፒትዝልን ለዚህ ሥራ ሲመርጠው፣ ፒትዝል የሆልምስን ሴራ ሳይጠረጥር በቀላሉ ብዙ ብር ያገኝበታል ባለው ሐሳብ ተስማማ። ፒትዝልን በዶክተር ሆልምስ ቤት ተደብቆ ሳይሞት እንደሞተ ተደርጎ ማስረጃ በማቅረብ ከኢንሹራንስ ገንዘብ መውሰድ። ሆልምስም የሕክምና ሙያውን ተጠቅሞ ሞቷል ብሎ ይጽፋል። ቀለል ባለ በዚህ መንገድ ከኢንሹራንስ 10 ሺህ ዶላር መውሰድ ነበረ እቅዳቸው። በዚህ ሐሳብ የተስማማው ፒትዝል ሆልምስ ወጥመድ ውስጥ በቀላሉ ገባ። ሆልምስ ግን ብዙ ሐሳቦች ነበሩት። ከቺካጎም ወደ ፊላዴልፊያ መጡ። በፊላዴልፊያ ዶክተሩ ፒትዝልን ገደለው። አስክሬኑን የጋዝ ፍንዳታ አደጋ እንዲመስል አድርጎ አዘጋጀና ቀድሞ ባስፈረመው የውክልና ውል መሠረት ገንዘቡን ወሰደ። ሆኖም ይህ እጅግ በጣም አሰቃቂ የጭካኔ ተግባሩ ውሎ ሲያድር የፒትዝልን ቤተሰብ ማመስ ጀመረ። የፒትዝልን ባለቤት ካሪን ባሏ በሕይወት እንዳለና ተደብቆ እንዳለ አሳመናት። ከዚያም ከአምስቱ ልጆቹ ሦስቱን አሊስ ኒሌና ሃዋርድ አባታቸው ጋር ለማገናኘት በሚል ሽፋን እንዲወስዳቸው አሳመናት። እውነተኛው ዓላማው ግን የማጭበርበር ወንጀሉ እንዳይታወቅ ምስክሮችን ማስወገድ ነበር። ስለዚህ ደግሞ መላውን ቤተሰብ ማጥፋት አለበት። ይህ ለአጭር ጊዜ ምቾት ሲባል ሙሉ የዘር ግንድን በዘዴ ማጥፋት ሆልምስን ሊታሰብ ከማይችል የሞራል ባዶነት ደረጃ እንደደረሰ ያሳያል። ለእርሱ ግን ይህ የጭካኔ ምግባሩ እንደ አንድ አዋጭ የንግድ ስትራቴጂ ሆኖ ለረጅም ጊዜ ተጠቅሞበታል። የፒትልዘን ባለቤት ባሏ እንዳልሞተና ተደብቆ እንዳለ የነገራት ዶክተር ሆልምስ ልጆቿን አባታቸውን ላሳይ ብሎ ከወሰደ ቀናቶች ቢቆጠርም የውሃ ሽታ ሆኖ ቀረ። በዚህ ጭንቀት የገባት የፒትልዘን ባለቤት ጉዳዩን ወደ ፖሊስ ወሰደች። የዚህ አሳሳኝ ታሪክ ማብቂያ የሆነው ድንቅ የፖሊስ መርማሪን የምናገኘው ታዲያ እዚጋ ነው። መርማሪ ፍራንክ ጌር ይባላል። የፊላዴልፊያ ከተማ የፖሊስ መርማሪ ሲሆን መርማሪ ጌር በመጀመሪያ የኢንሹራንስ ማጭበርበሩን ብቻ እንዲመረምር ተመደበ። ግን በመርማሪው ልቦና ውስጥ ብዙ ጥርጣሬ የሚያጭሩ ነገሮች ሀሳቡን ሰርቀውታል። መርማሪ ጌር ሆልምስ ታይቷል በሚባልበት ስፍራ ሁሉ ለመድረስ ሞክሯል። በዚህ ፍጥነት የሚንቀሳቀስ እና በጣም ትንሽ ዱካ የሚተው እንዲህ አይነት ሰው አይቶ አያውቅም። ሴትየዋን እዚህ ልጆቹን እዚያ እንዳሻው የሚዘውር የምንጊዜም ውሸታም እንደሆነ ግን ልቡ ነግሮታል። ነገር ግን መርማሪዎች ውሸትን በትኩረት ለተከተለ ሁልጊዜ ወደ እውነት ይመራል እንደሚሉት የመርማሪ ጌር ጽናት ፍሬ አፈራ። የሆልምስን ዳና ተከትሎ ካናዳ የገባው ጌር ቤት ተከራይቶና አድብቶ ፍንጭ ፍለጋ ላይ ባለበት ሰዓት ሆልምስ የተከራየውን ቤት አገኘ። በወቅቱ ሆልምስ በቤቱ አልነበረም። አባታችሁን ላሳያችሁ ብሎ የወሰዳቸው አሊስና ኔሊ በምድር ቤቱ ውስጥ በትልቅ ሳጥን ውስጥ ተቀብረውና ሬሳቸው በስብሶ ተገኘ። የሆልምስ የወንጀል ድርጊት አሁን በይፋ የሶስት ሰዎች ግድያ ሆኗል። መርማሪ ጌር በአሜሪካ ውስጥ ትልቁን ጭራቅ አጋልጧል። ነገር ግን ሆልምስ ከወሰዳቸው ሶስት ህፃናት ሁለቱን ገሎና ቀብሮ የመጨረሻ ልጅ የሆነውን ሃዋርድ ፒትዘልን ይዞ ተሰውሯል። መርማሪ ጌየር ግን ማሳደዱን ቀጠለ። ከቀናት በኋላም በኤርቪንግተን ኢንዲያና፣ ፖሊስ ሆልምስ ተከራይቷል በተባለበት ቤት አገኘው። በዚህ ጊዜ የህፃኑ ሃዋርድ ገላ ተቃጥሎና ተቆራርጦ በጭስ ማውጫው ውስጥ ተገኝቷል።

መርማሪ ጌር የቤንጃሚን ፒዘል ግድያ ፍርድ ለመጋፈጥ ወደ ፊላዴልፊያ ተመለሰ። የፍርድ ሂደቱም ዓለም አቀፍ ትኩረትን የሳበ ነበር። ሆልምስ ጠበቃ አልፈልግም በማለት ራሱን በራሱ ለመወከል አጥብቆ ጠየቀ። አቀራረቡ ብልህ፣ አንደበተርቱና ሙሉ በሙሉ ንስሃ የሌለው ነበር። ነገር ግን የመርማሪ ጌር ጥንቃቄ የተሞላበት ማስረጃ የሆቴል ደብተሮች፣ የባቡር ትኬቶች፣ የተከራዩ ቤቶች ፍጹም ግልጽ ነበሩ። ከመጨረሻው ፍርድ በፊት በእስር እንዳለ ሆልምስ የመጨረሻ ካርዱን መዘዘ ለይርስት ጋዜጣና ለኒውዮርክ ሞርኒንግ ጋዜጦች አንድ በአንድ የገደላቸውን ሰዎች ከናገዳደሉ መረጃውን በ7500 ዶላር ሸጠላቸው። አስደንጋጭ የእምነት ክህደት ቃልም ነበር። እሱ ያመናቸው 27 ግድያዎችን ዘርዝሮ ሕዝብ የፈለገውን አሰቃቂ ዝርዝር በመስጠት ያለፈውን የጨለማ ታሪኩን ለዓለም አጋራ። በዚህ ጉዳይ ላይ መረጃዎች እንደሚያመላክቱት ቁጥሩ ትክክል እንዳልሆነና ከዚህ ሊበልጥ እንደሚችልም ነው። በመጨረሻው የፍርድ ሰዓቱም የዳኞች ቡድን ለጥቂት ሰዓታት ብቻ ነበር በእርሱ ጉዳይ የመከሩት። በኖቬምበር 30 1895 ኤች ኤች ሆልምስ ጥፋተኛ ሆኖ ተገኘ። ፍርዱም ግልጽ ነበር፣ በስቅላት ሞት ተቀጣ። የግድያ ስነ ህንጻ አርክቴክቱ የማታለል ሊቁ በመጨረሻ ብዙዎችን ወደ ሞት የሸኘው ጨካኙ ሆልምስ አማራጭ በሌለው መንገድ ከሞት ጋር ተፋጠጠ። ግንቦት 7 896 ሙያምን ሲንግ እስር ቤት ሆልምስ ወደ መሰቀያ መድረክ ተወሰደ። የተረጋጋ ከሞላ ጎደል በራስ መተማመኑ እንደዚያው የነበረ በዚያ በመጨረሻዎቹ ደቂቃዎች ግን ሐሳቡን ቀየረ። የተናገርኩት ሁሉ ውሸት ነው፣ እኔ አንድም ሰው ግድያ ያላውቅም በማለት ለጋዜጦች የሰጠውንና በፍርድ ቤት የተረጋገጠበትን ወንጀል በመካድ ንጹህ ሰው ነኝ እያለ ተማጸነ። ነገር ግን ለዚህ ሰዓቱ ረፍዶ ነበር። ዶክተር ሆልምስ በመጨረሻ ከሞት የሚያስጥለው አንድም አካል እንደሌለ በተረዳ ሰዓት አንድ አስገራሚ ጥያቄ ጠየቀ። በሬሳ ሳጥን ውስጥ በሲሚንቶ ተሞልቶ አስር ጫማ ጥልቀት እንዲቀበር ጠየቀ። ይህም ልክ እሱ እንደገደላቸውና እንደቆራረጣቸው ሰዎች ሁሉ አስክሬኑ በሳይንቲስቶች ተሰርቆ እንዳይመረመር ፈርቶ ነበር። ሰውነቱ እርሱ ከገደላቸው በተቃራኒ ፈጽሞ እንዳይጠናበት ነበር የእርሱ ስጋት።